አኔ አልዋሽም። ለምን ዋሽሱ ይቅርብ ይቅርብ ብዬ ለምን ያለ በቃ እኔ ከልጆቼ አትጨምርብኝ። በቃ ከእሱ ጋር አትቁሙ። በቃ አረጋሽ እንደዚህ አትበልተው። አዲስ አበባ ብትሄድ ከልጆቼ አትጨምር። በቃ እኔ እንዲህ ያለ ነገር አልፈልግም። በቃ እኔ እንደዚህ አይነት ልጅ አትመስልኝም ነበር። እዚህ ቡዜ፣ እኔ ላስረዳሽ። እንደዚህ አይደለም ቡዜ። ማን እንደከተተብኝ አላውቅም። አምንህ ነበር። እሱ ባይነግረኝ አምንህ ነበር። አሁን ግን እሱ ነው ያወራኝ። እሱ ደግሞ በጨራሽ ሊያሸኝ አይችልም። እሺ እኔን ተረዱ። የኔ ማን እንደቀጠጠብኝ ያ አላቅም። ሰላም ሰላም ሰላም። ውድና የተከበራችሁ የቤኔ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ባለሁበት ተስማምቶኝ ትንሽ ወፍሬ ያለው ጉንጭ አካባቢ ወፈር ብሏል ያለኝ ብዙ ሰዎች አሉ። ትንሽ ተመችቶኛል። እና ቤተሰብ እኔ ደና ነኝ፣ እናንተን ባላችሁበት ደና እንደምትሆኑልኝ በጣም እርግጠኛ ነኝ። ባለሙሉ ተስፋ ነኝ። ያው ይህ ሳምንት ትንሽ ኮሽታ አለ፣ ያልተመቸኝ ነገር ቢኖረው ግን ያው ምንም ማድረግ አይቻልም። ከዛ ግርግር በተን እናንተን ለማዝናና ዛሬ በድጋሚ መጥቼላችኋለሁ። ደስ በሚል ቪዲዮ ነው የመጣሁት ስለ ቪዲዮ እንዲህ ባልላችሁም ብቻ ተወዱታላችሁ። እስከ መጨረሻው ከኔ ጋር ሁኑ። ዛሬ ቤቴ ላይ መቶ ማያቅ ያው በእኔ ቻናል አይታችሁ ታታቁ በራሱ ቻናል ብዙ ጊዜ ይመጣል እና ዛሬ በእንግድነት ወደ እኔ ቤተሰብ ላስተዋውቃችሁ መጥቷል ማለት ነው። ማን ይሁን ይህ እንግዲህ አስገምቱ። ማን ይመስላችኋል? ያው አብዛኞቻችሁ ታውቁታላችሁ። የአብርች ታላቅ ሲስተር ቡታጀራ መታለች። ያው ከልጆቿ ጋርም ስትዝናና ምናምን ያለውን ቪዲዮ ለቃ ነበር። በጣም ነበር የሚያምሩት ወድጃቸዋሉ። እና ዛሬ ከእሷ ጋር የመጣሁት ማለት ነው ያው ቅርብ አካባቢ ናት። እሷም መታወብ ላኛለች እና ከእሷ ጋር ደስ የሚል ቆይታ ይኖራናል ብያስባለሁ። አንዳንድ ነገር እናወራለን። መጠየቅ የሚፈልገው ነገር አለ እሷንም። እና ያው ከቪዲዮ በስተጀርባ በደንብ እንተዋወቃለን፣ ግን ቪዲዮ ላይ እንደዚህ አብረን መተናናቅም እኔ እና እሷ ማለት ነው በብዛት እሷም ለብቻው ነው ከእነ ኤሉ ነው የምትሰራው። እኔም ደግሞ ትንሽ ከራሴ ጓደኞች ጋር ነው የምሰራው። እና ለዛ ነው ዛሬ ግን በአጋጣሚ አብረን ቪዲዮ ልንሰራ ችለናል፣ ማለት ነው። ያው እንደ ታላቅ ሁላችንም እናከብራታለን። የምር በጣም አስተዋይ ናት። ነገሮች ስናጠፋ ምናምን የምትመክረን እሷ ናት እና በጣም ደስ የምትል ልጅ ናት። ያው እንደ እህቴ ነው ማለት ሁለታችንም፣ ያለኝ ቀረ ቤታ እንደዛ ስለሆነ የምር ነብላች፣ በጣም አስተዋይ ናት። ሆነ እንደ ታላቅ የት ማማከር ስንፈልግ ብዙ ነገሮች እናማክራታለን። ደስ ይለኛል። እንደ ቤት ትመቸኛለች። ሆኖ መወዳት ሆነ ለምናገር ያው ብዙ ከአብሪሽ ቤተሰብ ተከባብረው ብዙ ነገር ተምረናል ከነሱ ቤተሰብ፣ ፍቅርን፣ መከባበርን እና ደግሞ ለሰዎች ያላቸው መልካምነት ሰዎችን፣ መርዳት ባለባቸው ልክ ይረዳሉ፣ ማገዝ ባለባቸው ልክ ያግዛሉ። እና በጣም መወዳቸው ቤተሰብ ናቸው። በጣም ማከብረው ጋሽዬንም እንደዛ ያው፣ ብዙ ቪዲዮ ጋሽዬ ባይሆን እኔ ቻናል ላይ ብዙ ጊዜ ቀርቧል። አምስት ቪዲዮ ስድስት ቪዲዮ አለው እና ከእሱ ጋርም በቀረብኩበት ጊዜ ያው ጋሽ ብዙ ምክሮችን ይሰጡኛል። አይታችሁት ከሆነ እና ዛሬ ደስ በሚል ቪዲዮ መጥቻለሁ። በጣም ነው የምትቆጥሩት፣ በጣም ነው የምትዝናኑት። ያው ስለና ብር ስለና ሩታ እንዲህ ማለት አልፈልግም። ያው ታውቃላችሁ። ነገሩ ተስተካክሎ በሰላም ማየት እፈልጋለሁ። እንደ ጓደኛ ያለውን ነገር አብርዳችሁ በሰላም እንደምትመጡ፣ በፍቅር እንደምትመጡ እንድን በጣም እርግጠኛ ነኝ። በቃ እንዳልኳችሁ ነው። ከዚህ በለጠ ምንም አልልም። ቡዜን እንጠብቃትና ከእሷ ጋር ደግሞ አሪፍ ጊዜ እናሳልፋለን። ቡዜን እንጠብቃት።

ውፍረት ቤተሰብ እኔ ወፍር ያለው እላለሁ እንጂ ውፍረት አንቺ ጋር ፀሐይ ነው እያልሽ ነው። እንደዚህ አይደለም። ቆይ ሰላምማ ማያቸው እ እኔም ቤተሰብ በደንብ ሞቅ አድርገሽ ነው እንጂ ሰላም፣ ሰላም፣ ሰላም፣ የቢኒ ቤተሰብ እንዴት ናችሁ? ደህና ናችሁ አለው። እግዚአብሔር ይመስገን። ቤተሰብ ልወክላ፣ ልመልስ የእናንተን ምላሽ ደህና ነን አለን፣ ሁሉ ሰላም ተስማምቶናል እያልን ነው

ቆንጆ ጊዜ ያሳለፍሽ ከልጆችሽ? በጣም ደስ ብሎኝ ነው ያሳለፍኩት። ደስ ይል ነበር። በተለይ ደግሞ ዛሬ በሚገርምሽ ቪዲዮ ነው የጠራሁሽ። ቤተሰብ ትልቅ ቁም ነገር ላማክርሽ፣ እንደ ታላቅ እህት። ያው በጣም አመሰግናለሁ፣ እንደ ታላቅ እህት አስበህ በመጥራት። አይ አሁን ሲሪየስ ነው ሲሪ በጣም መወዳት ልጅ አለች። በጣም ነው የምወዳት፣ በጣም ነው የማፈቅራት እና አናግሪልኝ። አትለኝም መቼስ ፈርቻ ቤተሰብ። እባክሽ መጀመሪያ ራስ ጨርስ። በፍቅር አምላክ አያያይ ተንበርክኪ ምናምን ቤተሰብ መጠየቅ። ፍቅር እራስሽ ስትገልጸው ነው እንጂ ሦስተኛ ወገን ከገባበት ችግር የለም እህት ነው የምትገባበት። እናንተው ጨርሱ እዛው። በዚሁ ካሜራ ፍቅሬ ልግለጽላት ካልሆነ አይሻልም። ስትችላለ ስትችላለ ደግሞ ትቦርቅ ብቸዋል ሰውት ነው የሚፈልገው እንደው በዚሁ ኡፍ ብለህ ትገላገለዋለህ። እኔማ ሚስቴን መጠየቅ የሚፈልገው ቤተሰብ ይሁን ትልቅ ይሁን ሰርፕራይዝ፣ ትልቅ ሰርፕራይዝ አድርግና በሚያማምር ቃላት የምታምር ጽጌሬዳ አበባ ይዤ ፍቅር አገላለጽ የሚገባው የፕሮሚስ ቀለበት ይዤ እንደዚያ ባሊ ሰርፕራይዝ ያደረግኝ ይሄ ደስ ይላል፣ ደስ ይላል፣ በጣም ደስ ይላል። የብር መከሪን። እስኪ እኛ ወጣቶች ፍቅር ስናስብ መጀመሪያ መቅደም ያለበት ነገር ምንድን ነው ወይ? እኔ ብዙ ነገር ነው በመክራችሁ። ከዚህ በፊት ምላለው መጀመሪያ አስቡ፣ አስተውሉ ነገሮችን፣ ነገር ይሆነኛል እስኪ ደወይ ብላችሁ አስቡ። ከዛ በኋላ ፍቅር በመተሳሰብ ስታጠፋ በመምከር አንተ ስታጠፋ እሷ በመምከር እንዲህ ሲሆን ነው ፍቅር የሚሆነው እንጂ የሆነ ነገር ተፈጠረሽ ከሆነ ፍቅር አይደለም። እኔ የምመክረው ማለት ነው። እንዴ ፍቅር መተሳሰብ ደግሞ ያው ኑና ወነ እናፍቅርበት ቤት እንዴ እኛው ነው ግድረሰ ግን አፍቅሩ። ያው ከልብ የሆነ ትዕግሥት ያለው ቢሆን የተሻለ ነው የሚታየው ሁላ የልጅ ልጅ ነገር ሆነ

አምስትም ጥሩ ነው። በቃ ትዳል አላልኩም። ፍቅር ፍቅር ፍቅር የሚጀምረው አዎ ከዛ በታች ያለው እንኳን እድሜ ገና ማትበስሉበት እድሜ ስለሆነ ከባድ ነው። እሷ እሊ እሊ ይሻላል። ይሄን ነገርም ለማረግ አና ያደጉ ከባድ ነው ያ ከባድ ነው። እና ዛሬ የፈለከኝ ዋና አላማ ይሄ ነው። አዎ። አይ ከበድም ከበድ። አዎ። አይ ጀምሮ በቃ ጊዜ በሷ ምክንያት ነው። አልበላም፣ አልጠጣም፣ የሳለቅስ የሆነ ደለለኝ የሚለው ሙዚቃ ፈለጋቸው እሱ ግን፣ እውነት ነው ሴት ልጅ በመስማት ፍቅርም፣ ግን በቃላት ከምናወራው ይልቅ በተግባር ሲገለጽ ይላሉ። ትክክል፣ እውነት ነው። እግዚአብሔርን አሁን እንዲህ እንዲህ ከማውራት ይልቅ ኑረህ ስትገልጸው የተሻለ ነው። ሴት ልጅ እንክብካቤ፣ ሰርፕራይዝ፣ እንክብካቤ፣ አዲስ ነገር ትፈልጋለች። ሴት ልጅ እንክብካቤ ትፈልጋለች። ትሪት ትፈልጋለች። ያ ካረክላት የአንተ ከማክበር ለአንተ ከመገዛት ወደኋላ አትልም። ያ ያጎደድክ ቀን ግን ከባድ ነው። ያለቀልኝ ብዬ ነው አስበው። አይ አላቋርጥም እንደዛ ማለት እሷም ያለ እሷ ላይ ያለ ቦታ እንዲጨምር አበባ እንዴት ነው? አንድ አበባ ተክለህ ተንከባክበኸው ኮትኩተኸው ፍሬ ሲያፈራ ነው የምታየው አደለ? ፍቅርም እንደዛው ነው። ተክለው አበባ ማፍራት አለበት። አለበለዚያ ባልተንከባከብከው ቁጥር ይጠወልጋል፣ ይጠፋል አይደል? የተንከባከብነውን ያክል ምን ላይ ሰጡን አላችሁ ነው። ትክክል ትክክል። በቃ ቤተሰብ፣ ፍቅር ራስን ከመስጠት በላይ ምንም ስጦታ የለም።

ቤተሰው ደግሞ ሰላም አላልኳቸው? ሰላም ደህና ናቸው፣ ደህና ሰላም ናቸው። ለምንድ ነው ከዚህ ልጅ ጋር ቁምሹ ግን ቡዜ? ለምን ቁምሹ ማለት እኔ መክሬ ዘክሬ እንቢ ያለኝ ልጅ ነው፣ በቃ አምጾኛል። ይሄ ልጅ በቃ ለምን ትቆሚያለሽ ከሱ ጋር? ምንስ ምንስ ቪዲዮ፣ ለምን ቪዲዮ ነው የምትሠሪው? ቪዲዮ ምንድን ነው? ከሱ ጋር ምንስ ፈልገው? ስንት ጊዜ እኮ አሁን ስላገኘሁት ደስ ብሎኝ እኮ ነው እኔ። እግዚአብሔር አንቺ ተደብቆኝ ምን እንደማይሆን የለም። እኔ መክሮዋል በየቀን እየመከርኩ እየዘከርኩ ነው። ይገርምሻል፣ አንድ ቀን ምን እንዳደርገኝ፣ ለምን ከትናንት ወዲያ ምን እንዳደርገኝ ታውቂያለሽ? የሆነ የሆነ እንትን ላይ እንዲያጨንቁሩ እንዲያይቶኝ ስቦ

እኔ አልዋሽ ለምን ዋሽ እሱ ይቅርብ ይቅርብ ብዬ ለምን ያለው እኔ ከልጆች አትጨመርብኝ በቃ ከሱ ጋር

ለመጀመሪያ ጊዜ ሳገኘህ እንዴት አደረገኝ? እኮ ቪዲዮ። እንደዚህ አይነት ባህሪ የለብኝም ሰው ተመሳስሎብህ እንጂ እኔ እንደዚህ አላደርግም። ይሄ ሲጀመር ማን እንደከተተው እኮ ግራ ገብቶኛል እኮ እኔ አይተኛ ከልጆቼ ጋር አቁም አንተ ከምትውላቸው ሰው ዋል በቃ ከምትውላቸው ሰው ምን ይቀራል እሱ ዋሸ ነው እንደ ሰላም ደሞ ቪዲዮ ይቀራል እስኪ አስረዳኝ እኔን በቃ ዋሸ እሱ እኔ እንደዚህ አላረኩም ወይ ሰው ተመሳስሎበት ይሆናል ምን ማለት ነው አንተ አቅህም እንዴ አንተ የምትመሳሰልበት ከሰው ጋር ምን ማለት ነው ይሄ አንተ በዚህ ዘመን እንዴት እንደዚህ እንትን ታላ ታደርጋለህ የተማርካለህ እንዴ ይሄ ከኋላ ቀረ ነው። ሲጀመር ምንስ ይጠቅመሃል? ሲጋራ ሱስ ነገር አይምሮ ይዘጋል፣ ጭንቅላት ይዘጋል፣ ሳንባ ይጨርሳል። አሁን አንተ ማለት ነው ከአሁን በኋላ አርባ ቢኖር ነው ሳምባው ያልቅ ሳምባው ደም ነው የሚወጣው ደም። በቃ ሳምባህ አልቆ ማለት ነው። እና ይሄ ነገር ይሄ

ቡዜ እኔ እኮ እንደዚህ አይነት ባህሪ ምን ይለብኝም። እኔ እኔ ከልጆቼ አንደኛው ነው። በእግዚአብሔር እኔ ሁሉም ልጄ ነው፣ ልጄ ነው። እኔ በውስጤ ማስገባ ሁሉም ልጄ ነው ብዬ ነው ማስገባው። ግን የሰው ባህሪ ግን ይለያል። እግዚአብሔር እኔ ውስጡ ሆነ ይሄ ማድረግህ ግን እኔ በጣም ይሄ የማይሆን ነገር ነው። በቃ አንተ አንተ አንተ ተው በቃ ተም መክሬሃለሁ ስለ አንተ ትችሃለሁ በቃ አሁን ትችሃለሁ እኮ በቃ እኔ ትችሃለሁ ምንም ማድረግ

እሱ ሲደረግ ነው የሚጣለው። ሲያደርግ አታድርጉኝ። እኔ በቃ ሳደርግ ችግር የለብኝም፣ ግን ቀመማችሁ ግን ልሰሩልኝ ነው ነበረችስ ድሮ ቀመር አርጋ ለኮስ ሰከሄደች በኋላ በቃ ግን አደለም እኔ በማልወደው በማልፈልገው ወጣት ላይ ማየት በማል

ምክንያቱም ስለማይመቸኝ እናንተን በዚህ ነገር እኔም ደግሞ ይሄ መዳፈር ይቅር ይቅርታ፣ እናንተ የሆነ ግን ቀመማት ይቻለኛል። ይሄ ነገር አይመቸኝም። እኔ ለዛ ፍራንክ ምናምን

ተስፋ ቆርጦ በቃ ሞቱን እየጠበቀ ነው። አሁን ብዙ ልጆች አሉ ብዙ ልጆች አሉ። ብቻ በዚህ በሱሶች ተተላዩን ወጣቱ መንገድ ላይ ተቀምጦ ብዙ ነው የምናየው። በጣም ነው የሚጫወቀው። በራስ ደግሞ ሲሆን አረ ከባድ ሌላውም ብያኮ ነው፣ ገደል ግባ ከፈለገ እና ቤተሰብ ግን ሳክቶልናል። ጉዜን በከባዱ ነው፣ እኔም ጋሽዬም ፕራንክ አደረግናት። እኔ ለጋሽዬ ለመጀመሪያ ነው ተመካክረን ፕራንክ ስናደርግ ቪዲዮ ላይ። እኔ ይሄ ነገር አልወድም፣ እስኪ ፕራንክ ነገር እኔ አልወድም። እኔ አቆሜው ነበረ፣ ግን አሁን ትንሽ እንትን አሸነፍከኝ አንተ። እሺ ሊሸነፍልህ ብዬ ነው እንጂ በዚህ ነገር እንትን። አዎ እና በወጣቶች መስራት መለወጥ ትችላላችሁ። እንደዚህ አይነት ሱስ ቦታ አትውደቁ እንላለን። የዛሬ መልእክታችን ያው ማገዝ በምንፈልገው አቅም አለና፣ የምር ዩቲዩብ መስራት ምናምን የምትፈልጉ ከሆነ አጠገባችሁ ነን፣ ማገዝ ከፈለግን እናግዛለን። ይሄ ነው ጋሽዬ። አዎ አዎ፣ በዚህ በዚህ ስራ እንደዚህ በቃ ይሄ መጫወቻም ነው፣ አይምሮ ማዳበሪያ ነው። እንደዚህ አይምሯችሁ ይዳብራል። እውነቴን ነው። በእንደዚህ ነገር እንትን ስትሉ አይምሯችሁ ይዳብራል፣ ትደሰታላችሁ። በእንደዚህ አይነት አሁን ይቱ ከልጆች ይሄን የምትሉኝ ልጆቼ ናችሁ፣ ደስ ነው የሚለው። አብርሽም ያው ያንተን ምክር ሰምቶ ለስንቱ። አሁኑ አወዳደቃቸው ያሳዝነኛል። እና ቤተሰብ የነበረን ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ እንመጣለና ጋሽዬ ስልክ ሊያናገር እየሄደ ነው። በቀጣይ ቪዲዮ